እውነትም መንገድ ሕይወትም እርሶ ነው። ቤዛ የሆነ ለእኛ ደሙን ያፈሰሰው የአብ ልጅ ተገልጧል ከድንግል ሥጋ ላዳም ልጆች ሁሉ ሆኖልን ፋሲካ። እውነት ስድስት መቶ በላይ ዝማሬዎች ደርሻለሁ። ግጥም፣ ዜማ እግዚአብሔር ፈቃዱ ሆኖ አዘጋጅቻለው ሙሉ በሙሉ መጽሐፍ ነው። ይከፈላል ግዕዝና፣ ዕዝል፣ አራራይ በመባል ይታወቃል። እነዚህ ዜማዎች በቅዱስ ያሬድ የተደረሱና ቤተክርስቲያናችን ከጥንት ጀምሮ የምትገለገልባቸው ወደፊትም የምትገለገልባቸው ዜማዎች ናቸው እና ሆኖ በጣም ብዙ ዝማሬዎች ዘምሮ ያለው በራሴ ድምፅ ወደ ዘጠና ሁለት መዝሙር ዘምሮ ያለው እንደ ቸርነት እንደ ቸርነት አድለኝ አባቶ ሆይ ከበዛው ምሕረት፣ አድለኝ አባቶ ሆይ ከበዛው ምሕረት። ቃልዲስ ፖድካስት ጤናስትልን አድማጭ ተመልካቾቻችን እንደመሰረታቸዋል። ይህ ቤቲ ሚዲያ ይሰኛል። እንዲሁም ደግሞ እንግዶች አሉም። ዛሬ ለየት ያለ ቆይታ ከእናንተ ጋር እናደርጋለን። በነገራችን ላይ ዛሬ የምናነሳው ሰፋ ያሉ አጀንዳዎች ይኖሩናል። ከነዚህ አጀንዳዎች መካከል በዓለማችን ከምንለይባቸው ምክንያቶች አንዱ ዜማ ነው። ስለ ዜማ እናወራለን። እንዲሁም ደግሞ ከዜማው ጋር ተያይዞ ደግሞ መዝሙር አለ። መዝሙራችንም እንዲሁ በስፋት እናያቸዋለን። አድማጭ ተመልካቾቻችን ቀጥታ እንዳልገባ እንግዶቻችን ለማስተዋወቅ እጀምራለሁ። በዚህ በስተቀኝ በኩል ዲያቆን ዘማሪ እንዳለ ካሳ ይገኛል። በፊት ለፊቴ ደግሞ ዘማሪ አይነ መስቀል ለገሰን እናገኘዋለን። ከእነሱ ጋር እንግዲህ ሰፊ ቆይታ ይኖረናል። አድማጭ ተመልካቾቻችን ይህ ቤቲ መልቲ ሚዲያ ነው፣ በቃ ፖድካስት እየተዘጋጀ የሚቀርብላችሁ ፕሮግራማችንን ወይ ቃል ኪዳና እያንን አብራችሁ እንድትቆዩ የአክብሮት ግብዣዊ ነው። በነገራችን ላይ ላይክ ሼር ሰብስክራይብ ማድረግ እንዳዘነጉ ምክንያቱም ላይክ ያበረታታናል፣ ሼር ደግሞ ብዙ ሰው ጋር እንድንደርስ ያደርገናል እና ላይክ ሼር ሰብስክራይብ እንዳይዘነጋ። አድማጭ ተመልካቾቻች እንዲህ እንዲህ እያለን እንቀጥላለን። እስ በስቀኝ ካለው ከዲያቆን ዘማሪ እንዳለ ጀምራል እስ ራሱን ያስተዋቁ መንር በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክቡራን ተመልካቾቻችን ተወዳጅ ወንድሞቼ እንደምናላችሁ፣ እንኳን አደረሳችሁ። እንግዲህ እኔ ዘማሪ ዲያቆን እንዳለ ካሳ ባላለሁ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አገልግሎት ከሚታወቁ ወንድሞች ከመምህራን ዲያቆናት፣ እንዲሁም አባቶች መካከል አንዱ ነኝ። እንግዲህ በቲክቶክ እቅበተ እምነት ላይ ይሰራለሁ። በቤተክርስቲያን ደግሞ በተለያዩ ስፍራዎች ላይ በጉባኤ ከሚመስሉኝ ወንድሞቼ ጋር በተለያየ ሀገር በአገልግሎት አገለግላለሁኝ በስብከትም በዝማሬም። እንግዲህ በዩትብም በቲክቶክም የሚያቆኝ ሰዎች ብዙ ሰዎች አሉ። በየአውደ ምሕረቱም እታወቃለሁኝ። እንዲህ ይመስላል። እግዚአብሔር ይስጥልን። ዘማሪ ዘማሪ ለመስከለ ገሰ ይባላለሁ ያው እንግዲህ ሁላችንም እንኳን አደረሳችሁ ማለት እፈልጋለሁ። ዘማሪ ነኝ ከዚህ በላይ ምንም መጀመር አልፈለግም። ያው ስለ ዘማሪዎች ጋር መወያየት ስለምፈልግ እዚህ ስለገብዛችሁኝ አመሰግናለሁ። እናመሰግናለን። እንግዲህ የአድማጭ ተመልካቾቻችን እያደመጣችሁ የምትገኙት ቤቲ መልቲሚዲያ ፕሮግራማችን ነው። አብራችሁን አሁንም ነጥቆዩ የአክብሮት ግብዣችን ነው። ዛሬ እንግዲህ ቅድም መጀመሪያ ላይ አንስቼላችኋለሁ ኢትዮጵያ ከሌላው ዓለም የምትለይበት የራሷ ዜማ አላት። ሌላው ዓለምም የራሱ ዜማ አለው፣ እነ ሞዛርት የሰሩት እኛ ደግሞ ቅዱስ ያሬድ አባታችን የደረሰው ዜማ አለ። ሶስት ዜማዎች አሉ፣ ግዕዝ፣ እዝል፣ አራራይ። እንግዲህ እነዚህ ዜማዎች በትንሹ በጥልቀት አንሄድም፣ ሰዓትም አይበቃም፣ ብዙ ዝግጅት ይፈልጋል። ግን መምህራኖቻችን በጥቂቱ ግዕዝ፣ እዝል፣ አራራይ ዜማዎች አሉ። ዲያቆን ዘማሪ ነው፣ በጣሚ ነው፣ መምህር ነው። ስለዚህ ትንሽ ስለ ዜማዎቹ ቢነግረን ደስ ይለኛል። ወደ በኋላ ላይ መጽሐፍ እንጠቀማለን፣ ኬት ማግኘት እንዳለባችሁ ይህን እናወራለን እና ወደ መመር እንሄዳለን መሰለኝ። እሺ፣ እንግዲህ ወንድማችን እንዳነሳው የቤተክርስቲያናችን ዜማ በሶስት ይከፈላል። ግዕዝና ዕዝል፣ አራራይ በመባል ይታወቃል። እነዚህ ዜማዎች በቅዱስ ያሬድ የተደረሱና ቤተክርስቲያናችን ከጥንት ጀምሮ የምትገለገልባቸው ወደፊትም የምትገለገልባቸው ዜማዎች ናቸውእና እነዚህ ዜማዎች ዋነኛ ያስፈለጉበት ዋነኛ ምክንያት ለእግዚአብሔር የምናቀርባቸውን እያንዳንዱን ነገር በተመስጦ ሆነን እንድንመለከትና እንድናደምጥ ሕይወታችንን ወደ እግዚአብሔር ለማቅረብ የሚጠቅሙ ስለሆኑ እና ቅዱስ ያሬድ ደግሞ ይህን ዜማ የተማረው ሰማያዊ ዜማ ስለሆነ ከሰማያውያን የተማረው ዜማ ስለሆነ ቤተክርስቲያናችን ይህን መርምራ ተቀብላ እንግዲህ በየዘመናቱ እግዚአብሔርን እያገለገልንበት እያመሰገንበት የምንኖረው የቤተክርስቲያናችን ዜማ ነው። እንግዲህ ይህን በተመለከተ ሰፋ ያለ ማብራሪያ መስጠት ያስፈልጋል። ግን አሁን ባለን ሁኔታ አጠር አድርጌ ለመግለጽ ግዝ እዝልና አራራይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዜማ ነው። ይህ ደግሞ ቅዳሴው አቋቋሙ ቅኔማይሌቱ ዝማሬው ዝማሜው የሚቀርብበት የቤተክርስቲያናችን ዜማ ነው። ቤተክርስቲያናችን ከዚህ ዜማ ውጭ አትጠቀምም። እነዚህ በትክክል የምንጠቀምባቸው የቤተክርስቲያናችን ሶስት ዜማዎች እንግዲህ በቅዳሴው የምናገኘው በወረቡ በቅኔማይሌቱ ላይ በሚደረጉ ወረቦች ላይ የምናገኘው ነው። በውዳሴዎች ላይ የምናገኛቸው ዜማዎች ናቸው። ይህንን ይመስላል ከብዙ በጥቂቱ። መልካም እንግዲህ እንዳልኳችሁ ቅድም ሰፊ ዝግጅት የሚፈልግ ሀሳብ ነው። ሆኖም ግን መጽሐፎችን መጠቆም ይቻላል። እነዚህን አሁን የያሬድ መጽሐፍ አለ፣ እሱን አንገብ ይቻላል። ዜማው እንዴት እንደተደረሰ እንዴት እንደሆነ ብቻ የሚገርም ትንሽ ነገር ደ ለመቀንጨያ ያክል ዜማውን ያሬድ ሲቀስመው ነው መላእክቶችን ያስተማሩት ነው የሚነገረው። ስለዚህ ይህንን ገባ ብላችሁ ማየት ትችላላችሁ። ወደ ሌላው ወደ እንትኑ ከመግባታችን በፊት ግን ካፍታ ቆይታ በኋላ ተመልሰን እንመጣለን። አድማጭ ተመልካቾቻችን ተመልሰን ስንመጣ ወደዛ ስንመለስ አንድ ነገር ይዘን እንመጣለን። ጠብቁ። ቃልዲስ ፖድካስት ትዝታውን ትዝታውን በድምፅ ሰላም። አድማጭ ተመልካቾቻችን ላይክ ሼር ሰብስክራይብ እንዳይዘነጋ። ይህ ቤቲ መልቲ ሚዲያ ነው ከአንዲስ ፖድካስት የተዘጋጀ የሚቀርብላችሁ ፕሮግራሙ። ዛሬ እንዳልናችሁ ስለ ዜማ እያወራን እየተነጋገርን እንቆያለን። ስለ ያሬዳዊ ዜማ ትንሽ አመፃት መምህራችን ነግሮናል። አሁን ግን ወደ ዘማሪዎቻችን ሄደ በርካታ ዝማሪዎች አሉት እነሱም ስለ ዝማሪዎቻቸው ይነግሩናል። ግን ወደዛ ከመግባታችን በፊት መዝሙሮቻችንን እንዴታችኋላችሁ የሚል ለሁለታችሁም ጥያቄ ያነሳሉ። አስቀድመን ግን ዘማሪ እንዳለ ዲያቆን ዘማሪ እንዳለ መምህራችን ማለት ነው፣ ስለ ዘማሪያችን ስለ ዘማሪው ራሱ አንዳንድ ነገሮችን ያንሳልን እና እየተጫወትን እንቀጥላለን። መልካም እንግዲህ የቤተክርስቲያናችን ወደ እግዚአብሔር ምሕላ የምናቀርብበት ወይም ከእግዚአብሔር ጋር በጸሎት የምንገናኝበት አንደኛው እና ዋነኛው በዝማሬ ነው፣ ዝማሬ ነው። ምክንያቱም በመጽሐፍ ቅዱስ ላይ ተመዝግቦ የምናገኘው በቤተክርስቲያናችን ለጸሎት የምንጠቀመው የቅዱስ ዳዊት ዝማሬ ነው። ይህ ቅዱስ ዳዊት ዝማሬ ብዙ ነገሮችን የያዘ ነው። አንደኛ ትምህርታዊ፣ ትምህርት አዘል የሆነ ሀሳቦችን የያዘ ነው። መጻኤውን እና አሁን ያለውን የሚያሳየን ነው። እንዲሁም ደግሞ በሁን በሰዓቱ የሚፈጸመውን ነገር ደግሞ የሚያብራራልን ነው። በዚህ ሀሳብ ውስጥ ግን ሶስት መሰረታዊ ነገሮች እናያለን። አንደኛው ምንድን ነው ብለን ስንል ቅዱስ ዳዊት ለእግዚአብሔር ምስጋናን ሲያቀርብ ለእግዚአብሔር ምስጋናን ሲያቀርብ፣ እግዚአብሔር ምን እንዳደረገለት፣ ምን እንደሰራለት የሚናገርበት ነው። በሁለተኛ ነገር ደግሞ የእግዚአብሔርን ሀሳብ ለሰው ልጆች የሚገልጥበት ነው። ሶስተኛ ደግሞ ምህረትን ከእግዚአብሔር የሚለምንበት ነው። ከዚህ የተነሳ የሰው ልጆች ሁሉ በዝማሬ ወንጌልን መስበክ ይችላሉ። አሁንም በሐዲስ ኪዳን በዝማሬ ወንጌልን መስበክ ይችላሉ። በዝማሬ እግዚአብሔርን ስራ መግለጥ ማለት ነው፣ ወንጌልን መስበክ ማለት በዝማሬ እግዚአብሔርን ማመስገን ይችላሉ። ምክንያቱም በጊዜው ለተደረገላቸው አስቀድሞም ለተደረገላቸው ወደፊትም ደግሞ ለሚደረግላቸው ነገር ለእግዚአብሔር ምስጋና ስለሚገባው በዝማሬ መንገድ ማቅረብ እንዳለባቸው ቅዱስ መጽሐፍ ይናገራል። የያዕቆብ መልዕክት ምዕራፍ አምስት ላይ ደስ ያለው ቢኖር ይዘምር ይላል። የሰው ልጅ በህይወቱ ላይ በብዙ ነገር በእግዚአብሔር ደስተኛ ነው። አንደኛ ከዘላለም ሞት ሄዳ ከዘላለም ሞት የዳነበት እና የእግዚአብሔር ፍቅር የተገለጠበት ሀሳብ ስላለ በመጽሐፍ ቅዱስ ያ ደግሞ ክርስቶስ ኢየሱስ በስጋ ተገልጦ የሰው ልጆችን ስላዳነ ይህን ውለታውን የምንገልጥበት ስለሆነ ነው። ይህን ውለታው በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ስለዚህ የቤዛነቱን ሀሳብ የምንገልጠው በዝማሬ ነው፣ ይህ ውለታ ስለሆነ እግዚአብሔር የሰውን ልጆች ከዘላለም ሞት ስላዳነ ይህንን ውለታውን የምናብራራበት ወይም ደግሞ የምንገልጥበት ደስታችንን የምናበስርበት አንደኛው ዝማሬ ነው። ሁለተኛ ደግሞ እግዚአብሔር አድርጎት የነበረውን ነገር ለሰዎች የምናስተዋውቅበት ነው ዝማሬ። ያ ማለት ደግሞ ምስክርነት ነው። በዓለም ዞረን እግዚአብሔርን ስራ እመሰክራለን። ጥንታውያን አበው የእግዚአብሔርን ስራ ያደረገውን ነገር የሚናገሩት በዝማሬ ነው። ማሄሌቱን ስንመለከት በማሄሌቱ ላይ ቅዱስ ያሬድ እግዚአብሔር ያደረገውን ነገር ምስክርነት እያስቀመጠ መጽሐፍትን እያጣቀሰ ዝማሪዎችን ያቀርብ ነበር ዝማሪዎችን ያቀርብ ነበር። እና የቤተክርስቲያናችንን ትምህርት እያንዳንዱን አስፍተን ከተመለከትነው እጅግ በጣም ብዙ ነው። በዓላቶችን ሰርታ እግዚአብሔርን ለማክበር ምክንያት እየፈጠረች መዝሙረኛው ቅዱስ ታይት በመዝሙር ሰባ አራት ከቁጥር ስምንት ላይ የእግዚአብሔር በዓላቶች ብሎ ይገልጣቸዋል። የእግዚአብሔር በዓላቶችን ፈጥራ ቤተክርስቲያን እግዚአብሔር የሚመሰገንበትን ግን ምስጋናውን የምትገልጠው በዝማሬ ምስጋናውን የምትገልጠው በዝማሬ። ከዚህ የተነሳ ወንጌልን የምናስተምርበት ነው ዝማሬ። ሶስተኛውና የመጨረሻው ባለንበት ጸንተ ባለንበት ጸንተን ዘላለማዊ ህይወት የምናገኝበትን ያንን ተስፋውን ከእግዚአብሔር የምንለምንበት ነው። ምክንያቱም ምንድን ነው የሚለው ጌታ ራሱ ሲናገር እስከ መጨረሻው የሚጸና እሱ ይድናል። ሐዋርያት በእስር ቤት በብዙ ስቃይ ውስጥ የሐዋርያት ስራ ምዕራፍ 16 ላይ መመልከት እንችላለን እና ጴጥሮስ በእስር ቤት ሆኖ እግዚአብሔርን አመስግነዋል። በብዙ መከራ ውስጥ ሆነው እግዚአብሔርን የሚያመሰግኑበት እና ከዛ መከራ ደግሞ እግዚአብሔር እንዴት ሊያስመልጣቸው እንደሚችል ለእግዚአብሔር ሀሳባቸውን የሚገልጡበት እና እግዚአብሔር ማዳን የሚገለጥበት ስለሆነ ዝማሬ በዚህ አይነት መንገድ ይገለጣል። እና ከዚህ የተነሳ ነው ዝማሬዎችን ስንመለከት በሁለተኛ ደረጃ ዝማሬዎች እንዴትና በምን አይነት መንገድ መቅረብ ይችል ይገባቸዋል ብለን ስንል እንግዲህ የብዙ ዘማሪዎችን እናያለን። ብዙ ዘማሪዎችን እናያለን። ግን ዘማሪዎች መታየት ያለባቸው ከጥንታውያን አበው ምክንያቱም ከኦ- በኦሪትም በአዲስ ኪዳንም የአባቶቻችንም ፈለግና መንገድ ተከትለን መሄድ እንዳለብን መጻሕፍት ይናገራሉ። ትንቢተ ኤርምያስ ምዕራፍ 6 ከቁጥር 16 ላይ ስናነብ በመንገድ ላይ ቁሙ፣ የቀደመችውንም መንገድ ጠይቁ በእሷ ላይ ብትሄዱ ለነፍሳችሁ ረፍት ታገኛላችሁ። ይቺ የቀደመችው መንገድ የተባለችው አባቶቻችን የተጓዙባት መንገድ ናት። ስለዚህ አባቶቻችን በምን አይነት መንገድ ወደ እግዚአብሔር እንደመጡ፣ እግዚአብሔርን እንዴት እንዳገኙ ስንመለከት የቀደመው አበው ያደረጉትን የነቅዱስ ዳዊትን ዝማሬ ማየት አለብን። ወደ አዲስ ኪዳንም ስንመጣ ዕብራውያን አስራ ሦስት ሰባት ላይ የወንጌልን ቃል የሚነግሯችሁን ዋኖቻችሁን አስቡ የእምነታቸውንም ፍሬ እየተመለከታችሁ እነሱን መሰሏቸው ይላል ስለዚህ አባቶቻችንን መስለን ነው ለእግዚአብሔር ምስጋና ማቅረብ ያለብን ለባህሪው የሚስማማ ስለሆነ ግን እንዴት አድርገን እናቅረብ እንዴት አድርገን እናቅረብ የሚለውን ነገር እዚህ ላይ ነው ትልቅ ትኩረት አድርገን ማቅረብ ያለብን ከብዙ በጥቂቱ ዝማሪ በዚህ መልክ ነው መቅረብ ያለበት ብዬ አስባለሁ ትንሽ ምትለው ብዙም ነገር መልካም። እንግዲህ ዝማሬን በሶስት መልኩ እንደዚህ አይተናል። ከዚህ ጋር ተያይዘው ዝማሬ ስናነሳ ግጥም አለ፣ ከሱ ጋር ዜማዎች አሉ ሚሰሉ። ስለሱም ወደ በኋላ ላይ እንግዲህ መምራችን ያነሳልናል። ዞሮ ዞሮ ግን አድማጭ ተመልካቾቻችን ዝማሬ ወንጌል ነው ብሎናል መምራችን አንዱ የወንጌል ክፍል ነው። አንዳንድ ሰዎች ዝማሬን ለየት አድርገው የሚያዩ ሰዎች አሉ። ዝማሬ ግን ወንጌል ነው። ራሱን የቻለ ወንጌል መስበኪያ ነው፣ ማስተማሪያ ነው እና መዝሙር ላይ ከፍተኛ ጥንቃቄ ያስፈልጋል። ከዚህ ጋር ተያይዘው ለምንድን ነው መዝሙሮቻችን አሁን እየተደመጡ ያይደለም? ማለት ብዙ መዝሙሮች የድሮቹን እና የአሁኖቹን ስናነሳ ልበግቡ ምንላቸው አለዋለ ዘማሪዎች ልብ ላይ በቀጠብ የሚሉ ወይም ደግሞ በሌላ አነጋገር ዘመን ተሻጋሪዎች አሉ። አለ እኛ በልጅነታችን ወደ ቤተክርስቲያን ስንመጣ የሰማናቸው መዝሙር እስካሁን እየሰማናቸው ነው። የአሁኖቹ ግን የሆነ ሰዓት ይወጡና ቦቢሉና ጭልም ይላሉ። ለምንድ ነው? ይህንን እንደው ሰፋ አድርጎ ማየት አስፈላጊ ነው። ዘማሪ በመጀመሪያ ደረጃ አንድ ሰው በራሱ ዝም ብሎ የሚያዘጋጀው አይደለም። ቅዱስ ዳዊት ማፈ ደቂቅ ወሕፃናት አስተዳለውከ ስብሐተ ይላል። ከህፃናት ጡት ከሚጠቡት ለአንተ ምስጋናን አዘጋጀ። ምስጋናን የሚያዘጋጅ እግዚአብሔር ነው። አሁን በልማድና እውነተኛ የሆነውን የአባቶችን መንገድ ተከትሎ ማዘጋጀት ፍጹም የተለያየ ነው። አሁን ላይ እንግዲህ ብዙ የምናያቸው አድማጮችም ሆኑ ተመልካቾች የሚከተሉት መንገድ በራሱ የተሳሳተ ሆኖ ነው የምመለከተው። ምክንያቱም የአባቶቻችንን ዝማሬ ቅድም እንዳነሳሁት የአባቶቻችንን ዝማሬ ስንመለከት ከመጽሐፍ ቅዱስ ውጭ አይደለም፣ የመጽሐፍ ቅዱስን ሀሳብ የሚያብራራ ነው። ቅዱስ ዳዊትን በጊዜው ስለራሱ የሚናገር ወይም ስለ ራሱ የሚያወራ ይመስላል፣ ግን ስለ መጻዩ ስለ ክርስቶስ መምጣት የሚያሳየን ብዙ ነገሮች አሉ። ስለዚህ ደግሞ በመንፈስ ቅዱስ የተቀኘ እንደሆነ ከእግዚአብሔር የሆነ ምስጢራት እንደተገለጠለት የሚያብራራ ነው አሁን ላይ ለምንድን ነው ዝማሬዎች የማይደመጡት ወይንስ ደግሞ አድማጩ አለ ወይ ነው ዝማሬን የሚያደምጥ ሰው አለ ወይ አሁን ላይ ምናልባት ዝማሬዎችን ዝማሬ መሆናቸውን በአግባቡ ልንረዳ የምንችልበት እውቀት ከሌለን ለማድመጥ እንቸገራለን ብዙ ጊዜ አሁን ወቅታዊ ሰው ካለበት ችግር አንጻር እንዲሁም ደግሞ የተለመዱ ፊቶች የተለመዱ ሀሳቦች ሲነገሩን በቀላሉ ያንን ነገር እንቀበላለን። ያ ደግሞ ንጽሕና የሚፈልግ ነገር ነው። ዝማሬ ሲዘጋጅ በራሱ በጸሎት ነው የሚዘጋጀው። ምክንያቱም እግዚአብሔር ነው የሚያዘጋጀው፣ በጸሎት ነው የሚዘጋጀው እና ያን በጸሎት የተዘጋጀውን ዝማሬ የሚያቀርበው ሰው ወይም ደግሞ ያን ዝማሬ የሚያዘጋጀው ሰው ከራሱ አላዘጋጀም ማለት ነው። እግዚአብሔርን ጠየቀ። እግዚአብሔር በሱ ውስጥ ሆኖ ቅዱስ ዳዊት እንደነገረን ያንን ምስጋና ለሱ የሚስማማውን ምስጋና በዛ ሰው አንደበት እግዚአብሔር ገለጠ። ከዛ ውጭ ግን ሰውየው በህይወቱ ላይ የሆነውን ነገር ሲናገር እግዚአብሔር የሚያቀርበውን ምስጋና ያንን ከመጽሐፍ ቅዱስ ጋር አያይዙ ትናንትና ያደረገው እግዚአብሔር ዛሬም እንደሚያደርግ ነገም ለዘላለም እንደሚኖር የዘመናትን የጊዜያት ሁሉ ባለቤት የአመታት ሁሉ ባለቤት እርሱ ስለሆነ ይህንን መሰረት ያደረገ ዝማሬ ብዙ ሰዎች አያደምጡም። ይህ ደግሞ ከእውቀት ማነስ የተነሳ ነው ብዬ አስባለሁ። በዚህም ቤተክርስቲያን በቂ የሆነ ትምህርት ለምእመናን እየሰጠችም አይመስለኝም። ምክንያቱም በእንደዚህ አይነት ብዙ እውቀት ቢኖራቸው ምእመናን የአባቶችን ዝማሬ ወደኋላ ተመልሰው እየተረጎሙ ተመልክተው ዛሬ ላይ ትክክለኛው ዝማሬ የቱ ነው የሚለውን ለይተው ማየት ይችሉ ነበረ እና ከእውቀት ማነስ የተነሳ ነው በሚል ብገልጠው የተሻለ ነው። መመልካም ነገር አነሳ አድማስ። ተመልካቾቻችን አሁን እያደመጣቸው የምትገኙት ቤቲ መልቲ ሚዲያ ነው። ፕሮግራሙ ደግሞ ከአዲስ ፖድካስት ላይ ነው የምትገኙት። መምራችን ሁ ከዚህ ጋር ተያዙ አንድ ጥያቄ ላንሳ። ድሮ ዘማሪዎችን ትልልቅ አባቶችን ቀረብ ብለን ስንጠይቃቸው መዝሙር በአመታት ከአመታት በኋላ እንደሚወጣ ይነግሩናል። እንደውም አንድ አባት ምንም ምን ብለው ነበር በሰባት ዓመት ጋፕ ነው አንድ መዝሙር መውጣት ያለበት ይላሉ። ሰባት ዓመት ደግሞ በመጽሐፍ ቅዱስ ብዙ ቦታ የምናገኘው ነው። ለምሳሌ ዘሌዋውያን ላይ ገብተን ብናዩ በሰባተኛው ዓመት እረፍ ይላል። እንደገና ደግሞ እግዚአብሔርም በሰባተኛው ቀን አድረፈ ነው የሚለው እና አርፎ ለእግዚአብሔር አመስግነው እንደገና መምጣት ከዚህ ጋር ይሆን የሚል ጥያቄ አለ። አዎ እንግዲህ አሁንም ጊዜያትንና ሁኔታዎችን መጥቀስ አስፈላጊ ሆኖ አገኘዋለሁ። የአባቶቻችን ዝማሬ ዘመን ተሻጋሪ ነው። የአባቶቻችን ዝማሬ ዘመን ተሻጋሪ ነው እና ትውልድ መጥቶ ሊቀይረው የማይችለውን ሀሳብ እና ለዛ ይዞ የመጣ ነው። ይህ ደግሞ እንዴት ሆነ ብለን ስንል አሁንም መጀመሪያ እንደገለጽኩል በጸሎት የሚደረግ ነው በጸሎት የሚደረግ ነው እና ያ ደግሞ በሊቃውንቱ ሳንሱር ይደረጋል። የቤተክርስቲያንን ምስጢራት የሚያውቁ ሊቃውንት ያንን ሳንሱር ማድረግ አለባቸው። አሁን ላይ ቶሎ ተደምጦ ወዲያው የሚቆመው አንደኛ፣ ዝማሪውን የሚያዘጋጁ ሰዎች ከመጽሐፍ ቅዱስ ጋር ያላቸው ግንኙነት ምን ያክል ነው? ወይምስ ደግሞ ሀሳቡ ገብቷቸው ነው ወይ የጻፉት ነው ወይስ ቤት ስለሚመጣ ድምፃቸው ማራኪ ስለሆነ ወይም ደግሞ ታዋቂ ፊሳቸው የሚታወቅ በሚዲያ ላይ ስለሆነ ነው ወይ? ምክንያቱም አንዳንዴ እግዚአብሔር የማይፈልገውን ነገር የሚያደርጉ ሰዎች ሁሉ ሳይቀሩ ለእግዚአብሔር የሚገባውን መስዋዕት ዝማሬ፣ ከንፈር መስዋዕት ነው ለእግዚአብሔር የምናቀርበው የከንፈር መስዋዕት ነው። ስለዚህ ያንን መስዋዕት እነሱ በራሳቸው እግዚአብሔር አስተካክሉ ያላቸውን ነገር ማስተካከል ሳይፈልጉ አመፀኛነታቸውን በይፋ እያሳዩ በዘፈን ዓለም ውስጥ ያሉ ሰዎች ሁሉ ሳይቀር መጥተው ሲዘምሩ ህዝብ ያንን ይከተላል። ስለዚህ አሁንም ትልቅ ስህተት አለ ብዬ የማስበው ትልቅ አመለካከት አለ ብዬ የማስበው በዝማሬ ላይ እና ሰዎችም ያልተረዱት ነው ብዬ ማስበው ዘመናትም ያልፈጀ ስለሆነ እና ዘመን ተሻጋሪ መሆን አይችልም። ዘመናትን ያልፈጀ ማለት ከእግዚአብሔር ጋር ያልተነጋገሩት ነገር በሰው ፊትም ቢያቀርቡ ዘላቂ ሊሆን አይችልም። እንደገና መጽሐፍ ቅዱሳዊ መሰረት የሌለው ሀሳብ ደግሞ ዘመን ተሻጋሪ መሆን አይችልም። ዘመን ተሻጋሪ መሆን የሚችለው የእግዚአብሔር ቃል የእግዚአብሔር ቃል ደግሞ ቅዱስ መጽሐፍ ነው። ስለዚህ ከእግዚአብሔር ቃል የወጣ ሀሳብ ዘመን ሊሻገር ይችላል። ከእግዚአብሔር ቃል ያልወጣ ሀሳብ ግን ዘመን ሊሻገር አይችልም። ጊዜያዊ ደስታን ሊሰጥ ይችላል። ኃጢአትም እንዲሁ ነው። ኃጢአትም ለጊዜው የሰው ልጆችን ያስደስታል፣ በኋላ ግን ሰዎችን ወደ ጸጸት ውስጥ ይከታል። ስለዚህ ሳንሱር ያልተደረገ፣ በሊቃውንት ያልታየ፣ መጽሐፍ ቅዱሳዊ እውነት የሌለው ዝማሬ ዘመን ተሻጋሪ ሊሆን አይችልም እና ትውልዱ ወደዚህ ወደ ልቡ ሊመለከት ይገባል እና ቤተክርስቲያንን ሊያውቃት ይገባል ቅዱስ መጻሕፍትን ሊመለከት ይገባል። ያን ጊዜ የዝማሬው እውነት ይገለጠለታል ብዬ አስባለሁ። መልካም እንግዲህ ዝማሬ ለመስቀል ጋር ተመልሻለሁ። እንደው ስንት መዝሙራል እስካሁን? ማለቴ በነጠላ በረምጠ ሙሉ የዝማሬ ካሴት አለ ሶስት ዜማዎችን ተሰርቶልኛል። እነዚህ ሶስት ዝማሬዎች ዝማሪ ዲያቆን እንዳልካሳ የተደረሱ ድርሰቶች ናቸው። ግን ዞሮ ዞሮ እነዚህ ዝማሪዎች ቅድም እንደተባባል ነው መምህራችን እንደገለጸው ብዙም ተደማጭነት እየተደረሰ አይደለም፣ እነዚህ ዝማሪዎቼ ማለት ነው። አንደኛ ከተሰሩ ስራዎች ውስጥ እውነትም መንገድም ሕይወትም የተሰኘ ዝማሪ ተሰርቷል። ግን ወቅቱን በጣም ነው ከሃይማኖት ወጣ ያሉ ሰዎችን የሚደስስ ወደ ቤቱ የሚመልስ ተደርጎ የተሰራ ዜማን ትውፊቱን የጠበቀ ነው። ሁሉን ነገር ያማከለ ነው። ግን እነዚህ ዝማሪዎች አልታዩም። ፍቅሩን ገለጠልን አሁን ያለፈው የትንሣኤ የተለቀቀ ዝማሪ ነው። እጅን መዘርጋትም ለምረት ይቅርታ የሚሉ ዝማሪዎችም ተለቀዋል። ብዙም እየተደመጡ አይደለም እና ምክንያቱ ምን እንደሆነ ይህንንም ግልጥ አድርገን ብንነጋገርበት መልካም ይመስለኛል። ገጣሚውም ደራሲውም እዚህ ስላስካለ ድረስ ምክንያቱም ብናቀው ምንድን ነው ችግሩ? ከኛ ነው ወይስ ከአድማጩ ተመልካች ነው የሚለውን ነገር በደንብ አድርገን ጠለቅ ብለን ብናየው ጥሩ ይመስለኛል።